ጤና ይስጥልን ክቡራን ተመልካቾቻችን፣ ከትንሹ አብር የዕለቱን ዜና ይዘን ቀርበናል። በቅድሚያ አበይት ነጥቦችን እንሆ ባይ ወንዝ ላይ አዳዲስ እቅዶችን ሲያቀርቡ ግብጽ ደንግጣለች። አንድ ከፍተኛ የሱዳን ፖለቲከኛ በቴሌቪዥን ቀርበው እቅዱን አቅርበውታል። ከኢትዮጵያ እንማራለን ያሉት ሱዳኖች እኛም በአባይ እናድጋለን ዝም ብለን ወደ ካይሮ አንሸኘውም ብለዋል። ሱዳን እዳዋን አስመልክቶ ኢትዮጵያን ተማጽናለች። በጉዳዩ የኢትዮጵያ ምላሽ ዝርዝሩ እነግራችኋለን። ከፓርቲነት የተሰረዘው ህወሓት መቀመጫውን ወደ ሌሎች ከተሞች በማዞር የፖለቲካ ስራውን ግን አጠናክሮ ቀጥሏል ተብሏል። ህዝቡን ወደ መገንጠል ስሜት ለማስገባት ህወሓት አደገኛ አካሄድ ጀምሯል የተባለ ሲሆን ዛሬ በትግራይ ተበተነ የተባለ ወረቀ ለመቀጥ የህወሓትን ተስፋ መቁረጥና እኔ ካልኖርኩ ማንም አይኖርም አይነት ነው በሚል ፖለቲከኞቹ ተችተውታል። ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔርና የህወሓት ስራ አስፈጻሚ አባላት በአንድ መድረክ ላይ ተሰባስበው ታይተዋል። ዝርዝሩ እናስደምጣቸዋለን። ወደ ዝርዝሩ ንሰዳቸውን ከፓርቲነት የተሰረዘው ህወሓት መቀመጫውን ወደ ሌሎች ከተሞች በማዞር የፖለቲካ ስራ ወንግድ ቀጥሏል ተባለን ህዝብን ወደ መገንጠል ስሜት ለማስገባት ህወሓት አደገኛ ከሄድ ጀምሯል የተባለ ሲሆን ዛሬ በትግራይ ተበትን የተባለ ወረቀት የህወሓትን ተስፋ መቁረጥና እኔ ካልኖርኩ ማንም ማይኖር ማይነት ሆኗል ተብሏል። ደብረጽዮን ገብረ ሚካኤል ወይዘሮ ፈትል ወርቅ ገብረ እግዚአብሔርና የህዋት ስራ አስፈጻሚ አባላትና ሊቀመንበር ኮሎኔል ተክላይ ገብረ መድህንም ዛሬ በአንድ መድረክ ታይተዋል። ህዋት ፖለቲካዊ እንቅስቃሴ ማድረጉን ይቀጥላል የተባለው የህዋቱ ሊቀመንበር መንበር ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ የፓርቲው ከፍተኛ ስራ አስፈጻሚ አባላት በተገኙበት ወደ ሽሬ እንዳ ስላሴ በማቅናት ከከተማዋ ነዋሪዎች ጋር ውይይት ማካሄዳቸው ተሰምተዋል። ፓርቲው ህጋዊነቱ ከተነሳ በኋላ የህዋት አመራሮችን ጨምሮ ከፍተኛ የህዋት ጦር መሪዎች ዋና ከተማዋን ለቀው በሽሬናም ኤርትራ በቀረቡ ከተሞች መክተማቸው በሰፋት እየተነገረ ነው። ታዲያ ከወደ መቀለም መረጃ ያደረሱን ፖለቲከኛ ህዋት በምርጫ ቦርድ ከፓርቲነት የተሰረዘ ቢሆንም እንደ ህጋዊ ፓርቲም ፖለቲካዊ እንቅስቃሴ ማድረጉን ቀጥሏል ብለዋል። በተያያዘም በደብረ ጽዮን የሚመራው የህዋት ክፍል በምርጫ ቦርድ መሰረዙን ተከትሎም ወረቀት በተለያዩ የትግራይ ክፍሎች ሲበትን መዋሉ ተሰምቷል። ይህ እንደ ኮሚሽነር ያለናም የህዝብን አስተያየት ለመሰብሰብ በሚል የቀረበው ወረቀት ጥያቄን ያዘለ ሲሆን የጥያቄው ፍሬ ነገር ትግራይ ከኢትዮጵያ ትገንጠል ወይስ አትገንጠል የሚጠይቅ ነው። ይህን ለመጠየቅ የህዝብ ውክልና የሌለው መሆኑ የሚታወቅ ቢሆንም የሚሉት አንድ የፖለቲካ ተንታኝ የህዋት ፓርቲ ግን ይህንን እያደረገ ነው። ፓርቲው ህጋዊነቱ በምርጫ ቦርድ ቢሰረዝም ትግራይን እኔ ካልመራሁ በሚል የትግራይ ማህበረሰብ እስከ መገንጠል እንዲያስብ ለማድረግ የታቀደም ሴራ ነው ብለውታል። ይህንን አደገኛ አካሄድም የፌዴራል መንግስቱ በጥንቃቄ እንዲከታተለው ነው የፖለቲካ ተንታኞች የተናገሩት። በቀጣይ ጉዳያችን ሱዳን ግብጽ ላይ ተነስታለች። የሱዳን ፖለቲከኞች አባይ ወንዝ ላይ አዳዲስ እቅዶችን ሲያቀርቡ ግብጽ ደንግጣለች። አንድ ከፍተኛ የሱዳን ፖለቲከኛ በቴሌቪዥን ቀርበው እቅዱን አቅርበውታል። ከኢትዮጵያ እንማራለን ያሉት ሱዳኖች እኛም በአባይ እናድጋለን ዝም ብለን ወደ ካይሮ አንሸኘውም ብለዋል። ሱዳን ዕድዋን አስመልክቶ ኢትዮጵያን ተማጽናለች። በጉዳዩ የኢትዮጵያ ምላሽ ሱዳኖች በአባይ ወንዝን ተጠቅመው ለማደግ ከፍተኛ እቅድ እንዳላቸው ይፋ አድርገዋል። መራዊናም ሲናር የመሳሰሉ ግድቦችን ስራ እናስጀምራለን ብለዋል። አዲስም እንገነባለን። ከኢትዮጵያ ብዙ ተምረናል። ግድቦቹ በአግባቡ እየሰሩ አይደለም። ውሃ አንድ እያጠለቀለቀም ሌላ ጊዜ ዝግ ይላል። አብሮ የሚመጣ ደለል ደግሞ እጅግ አሁኑ ተርባይኖችን ያቆምብናል። የህዳሴ ግድብ ውሃውን አስተካክሎ ስለሚልቅ የኛ ግድቦች በአግባቡ ይሰራሉ፣ ተርባይኖቹን ይሽከረክራሉን። በአመትም ሶስት ጊዜም ማረስ እንጀምራለን። አባይን እንጠቀማለን በሚገባ ሲሉም የሱዳን ከፍተኛ ፖለቲከኛ ተናግረዋል። በሱዳን ቴሌቪዥን የቀረቡት እኚሁ የሱዳን የቀድሞ መስኖ ሚኒስትር የ1950ው የውሃ ክፍፍል የግብፅ ስምምነት ለሱዳን 18 በመቶ ድርሻ ቢሰጥም እኛ ግን ስምንት በመቶ ብቻ ነው እየተጠቀምን ያለን ይላሉን። ቀሪው አስር በመቶ ግብፅ ነው የሚገባው። አይደለም አስር በመቶ አባይን በሚገባ እንጠቀ እንጠቀማለን ከእንግዲህ ከኢትዮጵያ እንማራለን ብሏል። ግብጽ ከ160 ቢሊዮን ሜትር ኪዩብ ውሃ በላይ ያላት ለምን እንሰጣታለን? ዝግጁ ካልሆነን ህዳሴ ግድብ ላይ ውሃው እንዲቆይናም በፈለግነው ጊዜ ማስለገቅ ይቻላል ይላሉ። የቀድሞ ፕሬዚደንት አልበሽርን ግብጾች ናቸው ያወርዱት የሚሉት ይሁን ፖለቲከኛም እሱ የህዳሴ ግድብ ከኢትዮጵያ በላይ ለሱዳን የሚጠቅም መሆኑን በመረዳቱም ግድቡን በመደገፉ እና አልቡርሃንን ጨምሮ በርካቶች ከግብጽ ጋር አሲረው ከስልጣን አንስተውታል ብሏል። የአሁኑ ወታደራዊ መሪ አል ቡርሃን ወታደር የሚሉት እኚሁም የቀድሞ ሚኒስትር ገንዘብ የሚሰጠው ከሆነም አድርግ ያሉትን በሙሉ የሚፈጽም ነው። ለግብጾችም ለዚያ ነው የሚጠቀሙበት ይላሉን በተያዘም ሱዳን ያለባትን የኤሌክትሪክ ህዳ ክፍያ አለመክፈል የአንድ አመት ከስድስት ወር ጊዜ እንዲሰጣት ለኢትዮጵያ ጥያቄ አቀረበች። በሀገሪቱ ባለ የእርስ በርስ ጦርነት ምክንያት ሱዳን ከኢትዮጵያ የገዛችው የኤሌክትሪክ ኃይል ህዳ አለመክፈላን ተከትሎ የዳ መክፍያ ተጨማሪም የአንድ አመት ከስድስት ወር ጊዜ እንዲሰጣት ጥያቄ ማቅረቧ ተገልጿል። ለሱዳን አሁን ላይ አንጻራዊ ሰላም በመኖሩ ያለባትን እዳ ለመክፈል የልዑካን ቡድኗ ወደ ኢትዮጵያ መላኳን የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር አቶ ሞገስ ተናግረዋል። በዚህም ሱዳን እዳዋን ለመክፈል የአንድ ዓመት ከስድስት ወር ጊዜ እንዲሰጣት የጠየቀች ሲሆን፣ በኢትዮጵያ በኩል ግን እስከ ዘጠኝ ወር ባለው ጊዜ እንዲጠናቀቅ በሚል ምላሽ መሰጠቱን እንዲሁም ንግግር መደረጉን ገልጸዋል። ከዚህ በፊት የነበረባት የዕዳ መጠን ሰማንያ ሚሊዮን ዶላር ሲሆን አሁን ላይ ቁጥሩ መጨመሩንም አቶ ሞገስ ተናግሯል። ክቡራን ተመልካቾች ለሰዓት ያዝናቸው መረጃዎች በዚህ አበቁ። በሌሎች መረጃዎች ዳግም እስከምንመለስ በእያለንበት ቸር ያሰማን። ሰላም ለሀገራችን፣ ሰላም ለዓለማችን። ኢትዮጵያችን ለዘላለም ትኖር።